ሁቴ ትልቅ ጀብድ ሰራች። ትሁቴ ዳኒንና አባባን ነጻ አወጣቻቸው። ካሌብ ቲናን አግቶ አሰቃያት። እንዳንቺ በህይወቴ ያሰቃየኝና መከራዬን ያሳየኝ እንዲሁም ደግሞ ቤተሰቤን ያስናቀ ማንንም ሴት አይቻል አውቅም በገዛ አልጋዬ ላይ ከወንድ ጋር እንደዛ ስትገራፈጭ ሁሉን ነገር አርፌ የተውኩት ላባየ ብዬ ነበር። አንቺ ግን በስተመጨረሻ መጨረሻ አባየን ለመግደል ወሳኝሽ። አይደለም አገትሽ። እስኪ ንገሪኝ። የመታገትን የመታገትን ስቃይና መከራ ላሳይሽ እፈልጋለሁኝ ብሎ ቲናን ጥፍ ርግ አርገ አሰራት። እባክህ ካሌብ፣ እኔኮ ህጋዊ ሚስትህነኝ እባክህ እኔኮ ሚስትህነኝ እያለሽ ብትለምነውም እንኳ አረ እባክሽ አንቺ ሚስቴነሽ ታውቂያለሽ። አንቺን ከማግባት ምን ነው ቀርቶብኝ በነበር? የምሬን ነው የምልሽ እንዴት እንደምታስጠልኝና ከህይወቴ መቼ እንደማስወጣሽ ቀነ ቀጠሮ እያደረግኩ ነበር። አንቺ ግን ይባስ ብለሽ ብዙ ስቃይ ውስጥና አረመኔነት ጭካኔ ውስጥ ከተትሽኝ። ቆይ ለምንድን ቲና ቆይ ለምንድን ነው አባቴን በዚህ ልክ ማሰቃየት የፈለግሹ? ብሎ ሲላት እና ይህንን ነገር ከመጀመሪያውም ታውቅ ነበር ማለት ነው? አዎ በደንብ አድርጌ እንደዚህ ስንጫዋትብሽ የነበረው አባቴን እንዳገትሹ በደንብ አድርጌ ነው የማውቀው ብሎ አላት ትሁቴ። ትሁቴ ቲናን በሰላም እያናገረቻት የሆነ ፖስታ እኮ እረስተሻል፣ ብላ ስትላት ውይ በጣም ይቅርታ፣ እኔ እኮ ሌላ ቦታ የጣልኩት መስሎኝ፣ ለማንኛውም መጥቼ እወስደዋለሁ ስትል አይ እኔ እንኳ አሁን እቤት አይደለሁም፣ ወደ ውጭ ልወጣ ነው ሲም እና አንቺ የት ነሽ ብትላት እኔማ ወደ ሰሚት አካባቢ ነኝ ብላለቻት እንደዛ ከሆነማ እኔም እዛው አካባቢ ስለሆንኩኝ እንገናኝና ልስጥሽ ብላ አለቻት። ከዛ ትሁትና ቲና ቆመው በሚያወሩበት ሰዓት እኔ ምልሽ ቲና፣ ወዬ ግን የት ይሄ ምን ቢዝ ነው እንደዚህ የተጨነሹ? ለሰው የሚሰጥ ገንዘብ ነበር እና ብታይ የሆነ ቦታ የጠፋ መስሎኝ እጅጉን ስጨነቅና ሳስብ ነበረ። ግን ተመስገን አንቺ ጋ ነው እ ጥሩ። እኔ ግን ስላባዬ የተናገርሽውን ነገር ሳስብበት ነበር ማለት ማለት ማ የእውነትም ገዳም ሂዶ ነው እንዴ ብዬ እያሰብኩ ነበር። ግን አባዬ የቱንም ያህል በካሌብ ቢናደድበትም እንኳ ለእኔ ይነግረኝ ነበር ማለት አልገባኝም። ለአንቺ ምንድን ነው የሚነግርሽ? ገዳም ንሄር ነው ብሎ ነው? አይ አንዳንድ ገዳሞች እኮ አንዳንድ ገዳሞች እኮ በፍጹም ላይ ይነገሩ ይችላሉ። እንዴ ለምን እንደዚህ ትያለሽ ቲና? ለምንድን ነው የማይናገሩት? ቢነገር ምን ችግር አለው? ዙሮ ዙሮ አረተኝ ስቲ ባክሽ። እኔ ግን እንደዛ ሳይሆን በሰዎች ታግቶ ነው የሚመስለኝ። ምን ብላ ደነገጠች። ምን ነው ደነገጥሽ ቲና? አረ እንዷ ያንቺ አስተሳሰብ ገርሞኝ ነው እንጂ አባዬን ደግሞ ማን ጥላት አለው እና ያግተዋል። ያው ገንዘብ ምናምን ስለሚፈልግ ነው። አይ እንዴዛ አይመስለኝም። ለማንኛውም አሁን መሄድ አለብኝ ብላ ስትሄድ፣ እሺ ቸው ብላ በሰላም ሸኘቻት። ሰላም ሰላም፣ ውድና የተከበራችሁ የህያ የህያቤቴ ቤተሰቦች እንዲናችሁ ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጊው ትሁት ድራማ እንደቀጠለ ይገኛል። ትሁት ጀግኒት፣ እንግዲህ አጋቹን በመጥረቢያ ብላ ጭንቅላቱን ብላ ዘረረችው። አባባ ከወለድኩት ይልጅ ከወለድኩት ልጅ ይልቅንስ እቤት ያለችው ልጄ አንቺ ነሽ ብሎ በጣም አመሰገናት። አይ አባዬ በአሁኑ እንኳ እመነኝ፣ ካሊብን እኔ አርፈ ተቀመጥ ብየው ነው እንጂ እሱም ትክክለኛ ልጅ ሆኖ ነበር። አረ ተይው እሱ እንደሆነ ትዕግስት ምንም የለውም። እናም ዳኒም በጣም አሁን ላይ ውለታ ውሎልኛል ብሎ አላት። አዎ እውነት ለመናገር በአሁኑ እኔም ዳኒ እጅጉን አስገርሞኛል አባዬ። ጭራሽ እኮ ሌላ ሰው ነው የሆነው። አየሽኔ ውድ ልጅ የሆነ ሰው ምንም ቢሆን ለራሱ የሆነ ምክንያት አለው። ማለቴ ጥሩ የሚሆንበት፣ መጥፎ የሚሆንበት። እንግዲህ ዳኒም እንደዛ ነው ያጋጠመው። መጀመሪያ ለገንዘብ ብሎ ሁሉን ነገር ቀየረ። አሁን ነገር ግን ከገንዘብ ይልቅ ሰው እንደሚበልጥና ፍቅር እንደሚበልጥ ሲረዳ ጊዜ ራሱን መስዋዕትነት አደረገ። ብታይ እኮ ልጁ በጣም ነው የቀጠቀጠው። እውነትህን ነው። አዎ በጣም ነው የቀጠቀጠው። ውይ በጣም ይገርማል። ለማንኛውም እስኪ ኤዱ ልጥራትና ቁስሉን ትጠራርግለት ብላ አለች። ምን አንቺ አትሻይም? አይ አባዬ በዚህም አጋጣሚ እሷ አንተን ለማዳን ጥረት እንዳደረገ ማወቅ አለባት ብዬ ነው። ኧረ ትሁቴ አንችማ ከባድ ሰው ነሽ። እንዲታረቁ ፈልገሻል ማለት ነው። እንዲ አባዬ ምን ላድርግ ብለህ ነው የእውነት ዳኒ መልካም ልጅ ነው። አውቃለሁ ገንዘብ ምናምን እኛን ነገር በጣም ብዙ ነገር አድርጓል። አረ ሊደፍረኝም ሁላ ሞክሯል። ግን ደግሞ በቃ ልጁ በጣም ጥሩ ልጅ እና መልካም ልጅ ልቡ ንጹሕ እንደሆነ አረጋግጫለሁ። እሺ ትውቴ አንቺ ካልሽ እንደፈለግሽ አርጊ ብሎ አላት አባባ። ከዚህ በኋላ ትእዛዙ ባንቺ ነው፣ ባንቺ ቁጥጥር ስር ነው የምንውለው፣ ባንቺ ቁጥጥር ስር ነው የምንውለው። ስለዚህ ምንም ችግር የለውም ብሎ አላት። እንደዛ ከሆነ ብላ ወደ ኤዱ ስትደውል፣ ኤደን ማመን አቃታት። እራሷን ይዛ ወይኔ ዳኔ፣ ቆይ ለምንድን፣ ቆይ ለምንድን እያለች ስትል፣ አየሽ አንቺ አታምንኝም ነበር። እናም አንቺ የእውነትም አባዬን እንደምገለው ነው እንጂ የምታስቢው እንደማተርፈው አታስቢም ነበር። እናም ግን አደረግኩት። አባዬ ግን እውነቱን ነው፣ ይሄ ሁሉ ላንተ ብሎ ነው የተመታው። አዎ ኤደን፣ እውነት ለመናገር ባሁኑ ዳኒ በጣም በጣም በጣም ነው ያደነኩት፣ ብሎ አለ ካሌብ። ካሌብ፣ ትሁት፣ ቲና ቁጭ ብለው ባሉበት ሰዓት ከውጭ መጣና፣ እንዴ ካሌብ እንዴት ዋልክ? ቆይ እናንተ ዛሬ ምንድን ነው? ህፃን ልጅ ሆናችሁብኝ እኮ አለች ቲና። ምን ማለት ነው ቲና? አንተም ቆዝመሃል፣ እሷም ቀዝማለች፣ ሁላችሁም እኮ ደብሯችኋል እንዴ። ለምን አይደብረንም ቲና? አባዬ እኮ ነው የጠፋው። እኔ የምልሽ ስለ አባዬ አዲስ ነገር አለ? አረ ምንም አዲስ ነገር የለም እባክሽ እኔም ብላችሁ አትጨናነቁ፣ ገዳም ሄዶ ይሆናል አልኳችሁ። ኖ ገዳም ብሔር ታዲያ ለምን አይነግረንም? ለምን ስልክ ማጥፋት ሞከረ? አይ ይሄ ነገርማ በሰላም አይደለም ብለው ሲላት፣ እኔ እንግዲህ በሰላም ይመስለኛል፣ ነገር ግን የእናንተን ነገር ብቻ አላውቅም ብላለችው። ለማንኛውም አንተ አትጨነቅ፣ ትሁት አንቺም አትጨነቂ። አባዬ እንደሆነ በፍጹም ምንም አይሆንም ብላ ስትል፣ እሺ አመሰግናለሁ፣ ማለቴ ለመልካም ምኞትሽ እጅጉን አድርጌ አመሰግናለሁ፣ ግን ደግሞ ምን እንደምልሽ አላቅም ብላ አለች። አረ ምንም አትበይኝ። በቃ ብቻ ዋናው አባዬ ሰላም መሆኑ ነው ብላ ዝም አለች። ካሊብ፣ እኔ እምልሽ ትሁት። ወይ ካሊብ፣ ምን ተፈጠረ? እኔ ቲናን ለማገት ልሞክር ነው። ምን እንዴ አብድሃል እንዴ? ነገርኩሽ እኮ ዞሮ ዞሮ ያኛውም ያገተውም ሰው ገንዘብ አይደል የሚፈልገው። ሁና ጫማ ገንዘብ እና አባየን ነፃ ያወጠዋል። አረኔ በፍጹም አላምንም። ቢገሉትስ? አረ የሆነ ነገር ያደርጉታል። ካሊብ አይ እንደዛ ነው የሚሆነው። እመኝኝ አባቴንም አላደጋ የሚሰጥ ነገር በፍጹም አላደርግም። ቲናናግቼ አሰቃያት አለው ምናልባትም እኮ ፈርታ ትናገር ይሆናል። ማለት ቲና ገንዘብ ያን ያህል ብትወድም እንኳ ከህይወቱ አስበልጣ ገንዘብ የምትወድ አይመስለኝም። እያው ስትኖር አይደር ገንዘቡን እስከኛ የምትወስደው እንደዛ ይመስለኛል። አጋቹ ትሰማኛለህ፣ አንተ ፈሪ? እያለ ዳኒ መናገር ጀመረ። ነገርኩ እኮ እኔ የቴና ሰው ነኝ። እናም ይህን ሽማግሌ ገድዬ ሰርፕራይዝ ለማድረግ ፈልጌ ነው እያልኩ አይደለም። አንተ ውሸታም፣ በፍጹም አላምንህም። እንዴ ቆይ አንተ ደግሞ ለምንድን ነው ማታምናኝ? እኔ ምን አደረግኩልህና ነው ማታምናኝ? ግራ ገባኝ እኮ። ነገርኩ እንደማላምንህ አውቀህ እየሸወድከኝና እየተቀጠፈጠፍኩ ነው አይደል? አረ በፍጹም እንደዛ አይደለም። እንደዚያ ካልሆነ አርፈ ብትቀመጥ ይሻልሃል። አርፈ ተቀመጥ ብሎ ሲለው፣ አሁን ወደ ውጭ መውጣት አለብኝ ማጨስ አለብኝ ብሎ ለማጨስ ሄደና፣ ትሰሚኛለሽ፣ አለቃዬ፣ የእውነት እኔን እየዋሸሽኝና ከሶስታችን ውጭ ሌላ ሰው ከሰማ እንደዚህ እንደ ሲጋራ አጭሸ ነው እንደዚህ እንደ ሲጋራ አጭሸ ነው የምጥልሽ ብሎ ሲጋራው ምጥጣ አርጎ አጭሶ ጣለው። እኔ ምልህ ቆይ፣ አንተ ልጅ ግን ስንት ጊዜ ነው የምትገለኝ? ልጅ ዳኒ አለው። ምንድን ነው አባዬ እ እስኪ ንገረኝ፣ እኔ ምን አደረግኩ? እኔ ምን አስከፋሁ? በራስህ እንድትማር፣ በራስህ እንድትቆም፣ በራስህ ጥረት እንድታደርግ ባልኩ ላይ እንደዚህ ይገባኛል? አባዬ ተረጋጋ፣ ምክንያቱም እኔ ልገልህ ሳይሆን ላድነህ ነው የመጣሁት። እንዴ አንተ እኮ ታዲያ ምን እምነት አለ? በተደጋጋሚ ለመግደል እያልካሄደ፣ እንዴ ከልጁ ጋር የምታወራው እንደ አባዬ? ታዲያ ላተርፈው ነው ይባላል እንዴ? አንተንስ፣ እኔን የሆነ ነገር ቢያደርገን ወይ? አሁን ትሁትንና ካሌብን ራሱ አረጋግቼ ነው የመጣሁት። እና ልጄ አውቆ ዝም አለ? አረሱ አውቆ ዝም አላለም። በጣም ተናዶም ጭሶም ነበር። ግን ትሁት ናት ያረጋጋችው። አባዬን ፈልገን እስከምናገኘ ድረስ አርፈ ብትቀመጥ ይሻልሃል ብላ ስትለው፣ እሱ ደግሞ አንዳንዴ የጥሩ ነው፣ የትሁትን ምክር ይሰማል። ስለዚህ ለዛ ነው አርፎ የተቀመጠው አባዬ እባክህ ተረጋጋ ብሎ አለው። እንደዚያ ከሆነ ጥሩ፣ የእውነትም ወደ ድሮ ማንነት እየተመለስክ ነው ማለት ነው ብሎ ሲለው፣ እንዳባዬ፣ ቆይ ድሮ ምን ነበርኩኝ? የምታስታውሰው ነገር አለህ እንዴ? እንዴ አረ እንደዛ አይደለም። ያው ግን ከኔ ገንዘብ ከጠየቅህ በኋላ ይሄ ልጅ ምን አይነት ልጅ ነው፣ እንደገና ገንዘቡን ስለምንፈልገው እያልኩ ጥያቄ ፈጥሮብኝ ነበር። እና የእውነትም ገንዘብ ብቻ የምትፈልግ መስሎኝ ነበር። አረ እንደዛ አይደለም አባዬ። አዎ ገንዘብ እኮ አልጠላም ግን ገንዘብ ኤዱን ለማኖር ነው እንጂ ለሌላ አይደለም። አሁን ደግሞ ኤዱ ትተኝ ሂዳለች ብሎ ሲለው አባባ ምንም ችግር የለውም ኤደን አንድ ቀን ትመልሳለች እናም ያንተ ትሆናለች። እኔ ደግሞ የምትፈልገውን ገንዘብ ሰጥህና ሰርተህ ተካፍላለህ ብላ አለችው። ውድ ህያብ ኢትዮ ቤተሰቦች የዛሬው ይህንን ይመስል ነበር። ከዚህ ምን ተማር? የእውነት የትሁትን ጀግንነትና አለማርነቅ ንፉግነት ነው። የቤት አጋዥ በዚህ ልክ ለአሰሪው ሲጨነቅና ሲጠበብ እጅጉን አላየሁም። እናም ቲናን እንደምንም ተከታትላ ያሉበትን አግኝታ ወገቡን እንደዛ ስትቆራረጠው እጅጉን ደስ ይላል። ዳኒ ዳኒ፣ አንዳንድ ጊዜ መጥፎ ሰዎች ለካም ወደ ጥሩነትን የመቀየር እድል በጣም ብዙ ቻንስ አለ። እናም ዳኒ ከድሮ ማንነቱ ወደ አሁኑ ማንነቱ እየተቀየረ ስለሆነ እጅጉን አስተማሪና አጓገኘን አጓጊ ነው። ቲና ቲና፣ የእውነትም ዳኒ እንደከዳት ስታውቅ ምን ይውጣት ይሆን? መቼም ክህደት ሲከዳ እጅጉን ልቧ እንደሚሰበር አልጠራጠርም። በሌላ በኩል ደግሞ ኤደንና ዳኒ አንድ ላይ ሲሆኑና የረጅም ዓመት ፍቅረኛው መሆኑን ስታውቅስ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ